ሰላም ጤና ስጥልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች ባላችሁበት ሰላምታዬ ይደርሳችሁ እያልኩኝ ሙሄ ነኝ። ዛሬም እንደተለመደ በአንድ ኤርድሮፕ መረጃ ተገናኝተናል። ፓውስ ኤርድሮፕ ፓውስ ኤርድሮፕ። እንግዲህ ብዙዎቻችሁ እንደምታውቁት ረጅም ጊዜ የቆየ ኤርድሮፕ ነው። እንግዲህ መቼ ሊስት ይደረጋል ተብሎ ሲታሰብ ነበር። ከዚህ በፊት ነግሬያቸዋለሁ መቼ ሊስት እንደሚሆን መቼ ደግሞ ክሌም ማድረግ እንደሚጀመር ማለት ነው። አሁን ክሌም ማድረግ የሚጀመርበት ጊዜ ላይ ደርሰናል። እንዴት አድርጋችሁ ክሌም ማድረግ ትችላላችሁ ወይንም ደግሞ እንዴት አድርጋችሁ ማውጣት ትችላላችሁ ቶክናችሁን የሚለውን ነገር እንመለከታለን። በተጨማሪ ደግሞ አዲስ ነገር አምጥቷል አንድ ሺህ የፓውስ ኮይን ጊፍት አምጥቷል። እሱን ጊፍት እንዴት ማግኘት ትችላላችሁ የሚለውን ነገር እንመለከታለን። በተጨማሪም ደግሞ የተለያዩ ኤክስቼንጆች ላይ ሊስት እንደሚሆኑ እያሳወቁ ይገኛሉ። ከነዚህ መካከል ባይቢት፣ እንደዚህም ደግሞ ቢትጌት ይጠቀሳል ኛሉ ኤክስቼንጆቹ ደግሞ የፓወስ አድሬሳቸውን እንግዲህ እያሳወቁት ይገኛሉ። እነዚህን መረጃዎች አደርስላችኋለሁ። እንዴት አድርጋችሁ ክሌም ማድረግ ትችላላችሁ፣ እነማን ኤክስቼንጆች ላይ ሊስት ይደረጋል የሚለው ኢንፎርሜሽኖች አሉ። እሱንም የምንመለከት ይሆናል። በተጨማሪም ደግሞ ፓወስ ኤርድሮፕ ላይ ያሉትን አዳዲስ መረጃዎች ምንድን ናቸው የሚለውን ነገር እንመለከታለን። እስከ መጨረሻ አብራችሁን ይቆዩ። ስለ ኤርድሮፕ እና ክሪፕቶከረንሲ ነክ ትምህርቶችን ከፈለጋችሁ ይህን ዩቱብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንም ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱት። አሁን ወደ ጉዳያችን እንገባለን። በመጀመሪያ አንድ ሺ የፓውስ ቶክን ለማግኘት ማድረግ ያለባችሁ ወደ ፓውስ ዌብሳይት ትሄዳለ። ወደ ፓውስ ዌብሳይት ለመሄድ ደግሞ ፓውስ ብላችሁ ሰርች ማድረግ ትችላላችሁ። በቀላሉ ይመጣላችኋል። ወይንም ደግሞ paws.community/app ብላችሁ ሰርች ማድረግ ትችላላችሁ። ትክክለኛ የፓውስ ዌብሳይት መግቢያ ሊንክ ደግሞ ዲስክሪፕሽን ስር አስቀምጬላችኋለሁ። እንደዚህም ደግሞ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ቴሌግራም ቻናሌን ለማግኘት ደግሞ ሙሄ አፕ ብላችሁ ቴሌግራም ላይ ሰርች ማድረግ ትችላላችሁ። እንደዚህም ደግሞ ዲስክሪፕሽን ስር አስቀምጬላችኋለሁ ማለት ነው ሊንኩ እሱን ሊንክ ላይ ክሊክ አደረጋችሁ በኋላ ቀጥታ ወደ ዌብሳይቱ ወስዳችኋል ማለት ነው። ፓውስ ዌብሳይት በቀላሉ ወደዛ ማግባት ትችላላችሁ። ቴሌግራም ቻናል ላይ ደግሞ አጫጭር መረጃዎችን ስለ ኤርድሮፖች ማለት ነው ማግኘት ከፈለጋችሁት ጆይን አድርጉት። በቀላሉ እዛ ላይ አጫጭር መረጃዎች ስኖሩ እዛ ላይ የሚለቅላችሁ ይሆናል ማለት ነው። በቀጥታ ወደ ፓውስ ኮሚኒቲ ዌብሳይታቸው እንገባለን። እንግዲህ የምትመለከቱት ወደ ፓውስ ኮሚኒቲ ዌብሳይታቸው ከገባችሁ በኋላ እዚ ኢንተርፌሱ ተለውጧል። ምንም የሚያሳስባቸው ነገር የለም። እዚ ላይ ከታች ሆም የሚል አለ ሶላ ሶላና ኦጂ የሚል አለ ቲጂ ዳሽቦርድ የሚል አለ ኤክስቼንጅ የሚሉት አማራጮች አሉ እነዚህ አማራጮች የተለያዩ ጥቅም አላቸው ስለዚህ መጀመሪያ ላይ የማሳያችሁ አንድ 1000 የፓውስ ቶክን ለማግኘት ማድረግ ያለባችሁ ምንድነው የሚለው ነገር ላሳያችሁ እዚህ ሶላና ኦጂ የምትሉ ላይ ክሊክ አድርጋችሁ በኋላ እዚህ ላይ ቼክ ዩር ፓውስ የምትላለች እዚህ ላይ ኮኔክት ታደርጉታላችሁ ማንን ሶላና ዋሊትን ኮኔክት ታደርጉታላችሁ የአንድ ሺህ የፓውስ ቶክን ለማግኘት ደግሞ መሟላት ያለባችሁ ሁለት መስፈርቶች አሉ አንደኛ ዶክ ዊፋት የሚባል ኤርድሮፕ ኤርድሮፕ እና ቡልክ ኤርድሮፕ የሚባሉ ሁለት ኤርድሮፖች ነበሩ። እነዚህ ኤርድሮፖች ፓንቶም ዋሌት ላይ ነው ሊስት የተደረጉት። ሊስት በተደረጉበት ጊዜ የነዚህን ቶኪን ወይንም ደግሞ የዶግ ዊፋት እና የቡክ ኤርድሮፕ ቶኪንን ፓንቶም ዋሌት ላይ ሆልድ ያደረጋችሁት ወይንም ደግሞ ያስቀመጣችሁት ያልሸጣችሁት፣ እዛ ላይ ተቀማጭ ያደረጋችሁት ሰዎች አንድ ሺ የፓውስ ቶኪን ማግጀት ትችላላችሁ። የዚህ እድል ተካፋይ መሆን ትችላላችሁ። ዶግ ዊፋት ላይ ያልተሳተፋቸው ወይንም ደግሞ ቡንክ ኤርድሮፕ ላይ ያልተሳተፋችሁ ፓንቶም ዋሌት ላይ ያላወጣችሁ ወይም ደግሞ ሆልድ ያላደረጋችሁ ደግሞ እናንተ ላይ የሚፈጥሮ ኢፌክት የለም፣ ግን አንድ ሺህ የፓውስ ቶኪን ተጨማሪ እንደ ጊፍት አታገኙም። ሌላ ነገር የለም። ስለዚህ እነዚህን ኤርድሮፖች ላይ ተሳትፋችሁ ፓንቶም ዋሌት ላይ ሆልድ ያደረጋችሁ ወይንም ደግሞ ያስቀመጣችሁ ሰዎች አንድ ሺህ የፓውስ ቶኪን ለማግኘት ምንድነው የምታደርጉት? ቼክ ዩር ፓውስ የምትለው ሰር ኮኔክት ሶላና ዋሌት የምትል አማራጭ አለች። እሷ ላይ ክሊክ ታደርጉታላችሁ። በቀላል ሁኔታ አማራጮች ይመጣላችኋል ፓንቶም የሚል እና ባክ ፓክ የሚትል አማራጮች ያሉ እነዚህ ፓንቶም ዋሌት ስለሆነ ፓንቶም ዋሌትን ትመርጣላችሁ። እዚህ ላይ ላሳስባችሁ የሚፈልገው ከዚህ በፊት ፓንቶም ዋሌታችሁን አፕዴት ያላደረጋችሁት ፓንቶም ዋሌታችሁን ከፕሌይ ስቶር ላይ ገብታችሁ አፕዴት ካደረጋችሁ በኋላ እዚህ ላይ እንደምትመለከቱት ቼክ ዩር ፓውስ የሚል አለ። ቼክ ፓውስ የሚትለው ላይ ክሊክ ካደረጋችሁ በኋላ በጣም ቀላል ነው። ወደ ፓንቶም ዋሌት ይወስዳችኋል። አድሬሱን እዚህ ላይ ማመልከት ይችላላችሁ። የተለያዩ የፓውስ አካውንቶችን ካፍታችሁ እየተጫወታችሁ ወይንም ደግሞ የተለያዩ አካውንቶች ኖሯችሁ ስሰሩ የነበራችሁት አካውንቱን የፓንቶም ዋሌት አካውንቱን ትመርጣላችሁ። እዚህ ላይ አንዱን በአንዱ ተጠቀሙት። አንዱን በአንዱ ለምሳሌ አካውንት ዋን ላይ የሚለው አንዱን የፓውስ አካውንት ከተጠቀማችሁት አካውንት ቱ የሚለው አማራጭ ደግሞ ተጠቅማችሁ ሌላኛው ደግሞ ፓውስ አካውንት ተጠቅማችሁ ማውጣት ትችላላችሁ። እዚህ ላይ ሊስት የሚደረግበት እንግዲህ ፓውስ ኤርድሮፕ ሶላና ኔትወርክ ላይ ነው። ብዙዎቻችሁ እንደምታውቁት ከቴሌግራም የጠፋበት ዋና ምክንያት ከቶም ብሎክቼን ላይ ያለ መስማማት ነው ፓውስ ማለት ነው የተጋፋበት ምክንያት። ስለዚህ አሁን ሊስት የሚደረግበት ማለት ኔትወርኩ ሶላና ወይንም ደግሞ ሶላና ብሎክቼን ላይ ነው ሊስት የሚደረገው ማለት ነው። ስለዚህ ኔትወርኩ ሶላና ነው። ሶ ኮንፈርም የምትሉ ላይ ክሊክ አደረጋችሁ በኋላ እዚህ ላይ ቶኪን ይሰጣቸዋል ማለት ነው። ከዚህ በፊት ሁለቱን ኤርድሮፖች ላይ የተሳተፋችሁትና ያስቀመጣችሁ ሰዎች ዶግ ዊፋት የሚባልና ቦንክ ኤርድሮፖችን ቶኪን ፓንቶም ዋሌት ላይ ያስቀመጣችሁ ሰዎች 1000 የፓውስ ቶኪን ታገኙታላችሁ። እዚህ ላይ እንደምትመለከቱ እኔ ሁለቱን ላይ ስላልታሳተፍኩ ምንም አይነት ቶኪን አልተሰጠኝም እዚህ ላይ ክሊም አድርጋችሁ ማውጣት ትችላላችሁ፣ ሌሎቻችሁ ማለት ነው። ስለዚህ እኔ ላይ የሚያመጣው ይሄንን ቶኪን ባለማግኘት የሚፈጥርብኝ ኢፌክት የለውም። ስለዚህ እናንተ በዚህ መንገድ ማውጣት ትችላላችሁ። ሌሎቻችሁ ያው ከዚህ በፊት የነበራችሁት ቶኪን መሸጥ ሊስት በሚሆንበት ጊዜ እነዛን ቶኪን መሸጥ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ ማለት ነው። ይሄን ነው አንዱ መመልከት እየፈለኩት። ሌላኛው ደግሞ ቲጂ ዳሽቦርድ ይምላል። እሱ ላይ ክሊክ አድርጋችሁ በኋላ ቬሪፋይ ስታደርጉት ፓወርስ ኮሚኒቲ ማለት ነው ፓንቶም ዋሌት ላይ ክሊክ አድርጋችሁ ቬሪፋይ አድርጉት። ምክንያቱም ፓንቶም ዋሌቱን የምትሉ ላይ ክሊክ አድርጋችሁ በኋላ ቬሪፋይ ሲታደርጉት ማለት ነው። ኮንፈርም የምትሉ ላይ ክሊክ አድርጋችሁ በቀላሉ ቬሪፋይ ማድረግ እንዳትረሱት። ቬሪፋይ ሲታደርጉት ቼክ ኤሊጂቢሊቲ ኦን ይሆናል ማለት ነው። ከዛ ክሌም የሚታደርጉበት አማራጭ ብቻ ይመጣል ማለት ነው። ሌላኛው ደግሞ ኤክስቼንጅ ላይ ከገባችሁ በኋላ እዚ ላይ ፍሪ ቮቸሮች ማለት ነው ወይንም ደግሞ ኤንኤፍቲ ከዚህ በፊት የተለያዩ ስታሮችን ቶከኖችን የከፈላችሁ ሰዎች እዚ ሚንት ማድረግ ትችላላችሁ፣ ትሬድ ማድረግ ትችላላችሁ፣ ኤክስቼንጅ ማድረግ ትችላላችሁ። ስለዚህ ሚንት ኢስ ኦቨር ይላችኋል። ትሬድ ማድረግም ትችላላችሁ ማለት ነው። ትሬድ ቮቸርስ የምትለው ላይ ክሊክ አድርጋችሁ ሚንቱ አልቋል ጊዜው ማለት ነው። ስለዚህ ትሬድ ማድረግ የተፈልጉት ደግሞ ቮቸሮቹ እዚህ ላይ ትሬድ ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። እዚህ ላይ ከ300000 ፓውስ ኮይን በላይ የሰበሰባችሁ ሰዎች እዚህ ላይ መሳተፍ ትችላላችሁ። እዚህ ላይ ደግሞ ምን ያክል ሶል እየተሸጠ እንደሚገኝ ሦስት መቶ ሺህ ኬ ማለት ነው። የፓውስ ኮይን እዚ ላይ ያስቀምጣል ማለት ነው። ትሬድ ማድረግ ትችላላችሁ። ኮኔክት ዋሌት የምትሉ ላይ ክሊክ አድርጋችሁ የዋሌታችሁን አድሬስ ወይንም ደግሞ ኢሜል ኢሜሉን እዚ ላይ ታስገባላችሁ። ከዛ ቮቸሮቹ ትሬድ ማድረግ ትችላላችሁ ማለት ነው። እንዴት ትሬድ እንደምታደርጉት ከዚህ በፊት ቪዲዮ አለ፣ እሱ መመልከት ትችላላችሁ። በጣም ቀላል ነው። በዚህ መንገድ 1000 የፓውስ ቶኪንን ተጨማሪ ማግኘት ትችላላችሁ። ሌላ ደግሞ ፓውስ ኤርድሮፕ ሊስት የሚደረግባቸው ኤክስቼንጆች ወይንም ደግሞ ዋሌቶች ታውቀዋል። ቢትጌት ዋሌት ላይ እንግዲህ ሊስት ይደረጋል ተብሎ ይታሰባል። ቢትጌት ዋሌት ደግሞ የፓውስን አድሬስ አሳውቋል። በተጨማሪም ደግሞ ባይ ቢትም ቀድሞ ያሳወቀው ዋሌት ነው ማለት ነው። ስለዚህ ለባይናንስም ወደ መጨረሻ አካባቢ ይመጣሉ ተብሎ ይታሰባሉ ማለት ነው። ስለዚህ ቢትጌት ላይ ከገባችሁ በኋላ ፓውስ አድሬስን እዚህ ላይ ማግኘት ትችላላችሁ። ለምሳሌ ወደ ቢትጌት ከገባችሁ ወይንም ደግሞ ባይ ቢት ከገባችሁ በኋላ አሴት የምትል አማራጭ አለች፣ ወይንም ደግሞ አድ ፈንድ የምትል አማራጭ አለች። ስለዚህ አሴት የምትለው ላይ ከገባችሁ በኋላ ዲፖዚት የሚል አለ። ዲፖዚት የሚትሎ ወይም ወይንም ደግሞ አድ ፈንድ የሚትሎ ላይ ክሊክ አደረጋችሁ በኋላ ወደ ውስጥ ትገባላችሁ። ዲፖዚት ክሪፕቶ የሚትሎ ላይ ክሊክ አደረጋችሁ በቀላሉ እዚ ሰርች ማድረጊያ ቦታ ላይ ፓውስ ቢላችሁ ሰርች ስታርጉት ፓውስ አድሬስ እዚ ላይ መጣላችኋል ማለት ነው። ፓውስ የሚትሎ ላይ ክሊክ አደረጋችሁ በኋላ አድሬሱን እዚህ ላይ ታገኙታላችሁ። እንግዲህ አድሬሱን ኮፒ አድርጋችሁ ይሄንን አድሬስ ማለት ነው። ዲፖዚት አድሬሱ ይሄ ነው የሚታወጡበት ቶኪናችሁን የሚታወጡበት፣ ከፓውስ ዌብሳይታቸው ወይም ደግሞ ከፓውስ አካውንት የሚታወጡበት አድሬስ ይሄ ነው። ይሄን ኮፒ ካደረጋችሁ በኋላ ወደ ዌብሳይቱ ገብታችሁ ዋሌቱን ከመረጣችሁ በኋላ ዲፖዚት አድሬሱ አስገብታችሁ ዲፖዚት ማድረግ ትችላላችሁ ማለት ነው። በጣም ቀላል። ሶ ኔትወርኩ ደግሞ ሶላና ኔትወርክ ነው። ብዙዎቻችሁ እንደሚታውቁት ፓውስ ሶላና ብሎክቼን ላይ ነው ሊስት የሚደረገው። ከዚህ በፊት ከቶን ብሎክቼን ላይ ስምምነት ባለመኖሩ ከቴሌግራም ጠፍቷል። ከቶን ጋር ምንም አይነት ግንኙነት የለውም። ስለዚህ ሶላና ብሎክቼን ላይ ሊስት ይደረጋል ማለት ነው። ስለዚህ ይሄን አድሬስ ኮፒ ካደረጋችሁ በኋላ ወደ መረጣችሁት ቢትጌት ሊሆን ይችላል፣ ባይቢት ሊሆን ይችላል። አድሬሱ ተመሳሳይ ነው። ባይ ቢቲ ላይም ተመሳሳይ ነው። ቢት ጌት ላይም ተመሳሳይ ነው። አድሬሱን በዚህ መንገድ ማግኘት ትችላላችሁ። ስለዚህ ዲፖዚት በሚታረጉበት ጊዜ ወደ ፓውስ ኮሚኒቲ እነሱ ራሳቸው ክሌም የሚታረጉበትን አማራጭ ያመጣሉ። የነዚህን የቢት ጌት፣ የባይ ቢቲ አማራጮች፣ የኤክስቼንጆች አማራጮች ያመጣሉ። ያኔ በቀላሉ ይሄንን አድሬስ ኮፒ አድርጋችሁ እዚያ ላይ ፔስት አድርጋችሁ በቀላሉ ማውጣት ትችላላችሁ። በጣም ቀላል ነው። እንግዲህ አዲስ መረጃ ሲኖር አሳውቃችኋለሁ። ስለ ኤርድሮፖች እና ክሪፕቶካረንሲ ነክ የሆኑ አጫጭር መረጃዎችን ለማግኘት ከፈለጋችሁ ደግሞ ቴሌግራም ቻናሌን ጆይን አድርጉት። ምክንያቱም እዛ ላይ አጫጭር መረጃዎችን እለቅላችኋለሁ። ቴሌግራም ቻናሌን ለማግኘት ደግሞ ዲስክሪፕሽን ስራ አስቀምጬላችኋለሁ ሊንኩን። በተጨማሪም ደግሞ ቴሌግራም ላይ ከገባችሁ በኋላ አት ሞሄ አፕ ብላችሁ ሰርች ስታደርጉ በቀላሉ ታገኙታላችሁ። በዛሬ ቪዲዮ እንደተጠቀማችሁበት አልጠራጠርም። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ቻው፣ ቆየን።